አሰላሙ ዓለይኩም ወረሕመቱላሂ ወበረካቱ። ውድ የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? በያላችሁበት የአላህ ዝነት ራሕመት ከእናንተ ጋር ይሁን። አላህ ሱብሃነሁ ወተዓላ ሀገራችንን ሰላም ያደርግልን፣ እኛ በያለንበት ሰላማችን ብዙት ይብል። አላህ ሀገርን ሰላም አድርጎ ሁላችን በሀገራችን የምንገባ አላህ ያደርገን ማለት ነው። ከምንሰማው ከምናየው አላህ ይጠብቀን። እነዚህን ደግሞ አስር ቀናቶች ዙልሐጅ እንጠቀምባቸው። የዛሬ ርዕስ እንግዲህ እንዳቆም ነው የበኒ ሀሺም ታሪክ ክፍል አራትን አቁም ጨርሰን፣ ክፍል አምስት ላይ እንገኛለን። የበኒ ሀሺም ጨረቃ ክፍል አምስት ይቀጥላል ማለት ነው። ለቤቱ አዲስ የሆናችሁ የደውል ምልክት በመጫን ቤተሰብ ሁኑ ማለት ነው። ቤተሰብ የሆናችሁ ደግሞ አጠናፉኝ ማለት ነው። ውዶች እና የበኒ ሀሺም ጨረቃ ክፍል አራትን ከአራት ላይ አራተኛ ጀረሰን አምስተኛው ላይ ነን እና አብረን እንይ ማለት ነው። የበኒ ሀሺም ጨረቃ ክፍል አራት መጨረሻው አካባቢ እንዲህ ይለናል ማለት ነው። ሁላችንም ልብ ልንኖረን ይገባል ማለት ነው። ውዶችን መሐመድ ስለ ላሁ አለህ ወሰለም ለቤተሰቦቻቸው ያቀረበው ስጦታ ነው። አንደኛ አብዱል ሙጣሊብ አስር ወንድ ልጆች ነበሯቸው። ሐሪስ፣ እና ዙበይር፣ አቡ ጣሊብ፣ አብዱል አብዱል የነብዩ መሐመድ ሰለላሁ ዐለይሂ ወሰለም አባት፣ ሐምዛ፣ አቡ ዘሐብ ገደል፣ ሙቀይም፣ ሶፊር፣ አባስ ይባላሉ። እነዚህም ብለን ነበር ያቆምነው። ቀጣይ ደግሞ ክፍል አምስት ይዘን መተናል ማለት ነው የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ወላጅ አባት አብደላህ እናታቸው ፋጢማ ብንት አሚር ቢን

የኸው አብዱል ሞጣሊብ ማለት ነው። አብዱል ሞጣሊብ ደግሞ የአብዱል እና አብዱል ሞጣሊብ አስር ልጆቻቸውን አብዱል ሞጣሊብ አስር ልጆቻቸውን ለአካለ መጠን ከደረሱላቸው በኋላ ስለ ስለታቸውን ነገሯቸው። እርሱም ፈቃደኛ ሆነ። ስማቸው ከቀስቶች ላይ በመጻፍ ለተወዳጅ ጣታች ለሁበል ጠባቂ ሰጡት። የአብደላ ስም ያለበት ቀስት መዘዝ አብዱል ሙጣሊብ አብደላ አስከትለው ቢለዋው ይዘው ወደ ካዕባ በመሄድ ሊያርዱት ሲሉ ቁረይሾች ከለካከሏቸው። አብዱን አብዱል ሙጣሊብም ስለታቸው አማከሯቸው። ጸንጋይ፣ እንደሚያማክሩ ጠቆማቸው። ሄደው አማከሩ። በአብደላህ እና በአስር ግመሎች መካከል እጣ እየጣጣሉ እንዲሞክሩ፣ እጣው እጣው ከአብደላህ ላይ ከወጣ አስር ግመሎች እንዲጨምሩ፣ እንዲህ እንዲህ እያሉ አምላክ እስኪቀበላቸው ድረስ ቁጥራቸውን በአስር በአስር እንዲያክሉ በግሞሎቹ እጣ በሚወጣ ጊዜም እንዲያርዷቸው ተጠንቀዋይ ምክርም ሰጠች። አብዱል ሞጠሊብ ተመልሶ በመሄድ በአብዶላህ በን በአስር ግመሎች ታጣጣሉ። የአብዶላህ ስም በሚወጣበት ጊዜ አስር አስር ግመሎች በማከል መቶ ግመሎች ሲደርስ በግሞሎቹ ላይ እጣ ወጣ። አረዷቸው። ሰዎችም እንስሳትን ይመግቧቸው ዘንድም ከታረዱበት ቦታ ተዋቸው። ከዚህ ክስተት በፊት የደም ካሳ አስር ግመል ብቻ ነበር። ከነዚህ በኋላ ግን መቶ ግመል ሆነ። የእስልምና እስልምናም ይህንን አጸደቀ። ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም እንዲህ ሲሉ መናገራቸው ዘግቧል። እኔ የሁለት

በማህበራዊ ደረጃ በዘር ክብር ከየትኛውም የቁረይሽ እንሰት የበለጠች ነበረች። አባቷ የበኒ ዘህሪ የተከበረ ጎሳ ለቃ ነበር። አብዱላህ መካ ውስጥ አገባ። ከተዳረ ከጥቂት ጊዜ በኋላ አባቱ አብዱላህ ሙጠሊብ ተምር ይሸምት ዘንድ ወደ መዲና ላኩት። እዚያው ሞተር የረሱል ሰለላሁ አለይሂ ወሰለም አባት አንዬ እድሜው 25 ነበር፣ የሞተው የአላህ መልዕክተኛ ሱለላሁ ዐለይሂ ወሰለም ከመወለዳቸው በፊትና እንደሆነ ብዙሃን የታሪክ ሊቃውንት ጽፈዋል። የነቢዩ ነብዩ መሐመድ ሱለላሁ ዐለይሂ ወሰለም አባት አብደላ ትቶት ያለፈው ሀምብት አምስት ግመሎች፣ የተወሰኑ ፍየሎች፣ የየሎችና በረካ ወይም ኡሙ አይመን በመባል የምትታወቅ ሀበሻውያን አገልጋይ ብቻ ነበር።

ብለዋል። የነቢዩ ሰለላሁ ዓለይ ወሰለም በተወለዱት ጊዜ በርካታ ተአምር እንደታዩ ተመስክሯል። በዕለተ ኪስራ ቤተ መንግስት ውስጥ አስራ አራት ጉልላቶች ተንኮታኩተዋል። ሞጆ ሻውያን ያመለኩት የነበረው እሳት ጠፍቷል። በሳውያ ሀቅ ዙሪያ የነበረው አብያተ ክርስቲያን ሀይቁ ሰጥም ፈርሰዋል። ጦበር በሐይቅ እና ሌሎች የታሪክ ዘጋቢዎች ይህ ዘግቡ ተስፈረዋል። ነቢዩ እንደተወለዱ እናታቸው ወደ አያታቸው አብዱል ሙጠሊብ ብስራት መልእክት ላከች። አያታቸው በደስታ ተሞላ መጡ። ህፃኑ ወደ ካዕባ ይዘውት ገቡ። ዱዓ አደረጉለት። ስብንላ አደረጉለት ማለት ነው። ሙሐመድ ስለ አላሁ ወሰለም በፊትም ሐምዛ ቢን አብዱል ቢን ክርሳቸው በኋላ አቡ ሱለይማን ቢን አብዱል አሲድ አልመክዙድ አጥብታቸው። የልጅነት ዘመን ከተማ የሚኖሩ አረቦች ለልጆቻቸው አሳዳጊዎች የማይፈልግ ልብድ ነበራቸው። አያታቸው አብዱል ሙጠሊብ አሳዳጊ ሲያፈሩለት ከሰኢድ ቢን በከር ጎሳ የሆነች እንስሳ አገኘ ሐሊማ ቢን አቢ ዙበይ ትባላለች። ባሏ አልሰሪ ቢን አብዱል ኡዛ ይባላል። አቢ ከብሸል በሚል ቅርጽ ስምምነት ይታወቅ የዛው ጎሳ አባል ነው። የነቢዩ መሐመድ ሱለላሁ ዐለይሂ ወሰለም የጥቢ ወንድሞች አብዱላህና ቢን አሊል ሐርስ ኢነስ እና ቢን አልስር ናቸው ሁዛፋት ወይም ጀዛመት ቢን አልስ ሀርስ ናቸው። አጎታቸው ሐምዛ ቢን አብዱላህ ሙጠሌ ይባላል። በሁለቱ ወገን በጥብ ይገኛል። ሀሊማ ስለ ነቢዩ መሐመድ በርካታ ማነት ድንቅ ድንቅ ታሪክ አውግታለች። ኢብን ኢስሐቅ እንዲህ ማለቷ ዘግቧል። የማስወግደው ልጅ ፍለጋ ከትንሹ ልጅ ከባሌ ጋር በመሆን የበኒ ሳይድ እንሰቶች ጋር ወጣሁ። አመቱን የድርቅ አመት ነበር። ምንም ነገር አልነበረንም። ቦቃም አህያ ተፈናጭቶ ግመልም ነበረች። ልጃቸው ከረሃብ የተነሳ ስለሚያለቅስ ለሊቱን ሙሉን ቅልፍ በአይናችን ሲዞር ይነጋ ነበር። ጡቴ የሚያጠግብ ወተት አልነበረውም። ግመሏ የምትታለብ ወተት አልነበራትም። ምና ግን አንዳች በጎ ነገር ተስፋ እናደርጋለን ነበር። አህያየ ቃል ረጅም መንገድ ተጓዝኩ። መካ ደረስን። የምናሳድገው ልጅ ፈለገን። የአላህ መልዕክተኛ ስለ ላ ለ ስለም ያገኙን ሰጣቶቹ ቤት መሆናቸውን ሲነግሯቸው ሊወስዷቸው ፈቃደኛ ያልሆኑ፣ ምክንያቱም ልጅ የምናሳድገው ከአባቱ በጎ ውለታ በመፈለግ ነበር። አብረውያን የመጡን ሰቶች በሙሉ የሚያሳድጉት ልጅ አገኙ። ልንመለስ በመዘጋጀታችን ላይ እያለም ለባለቤቴ እንዲህ አልኩ፣ በአላህ እምላለሁ የማሳድገው ልጅ ሳልይዝ ባዶ እጄን መመለስ አልፈልግም። ያን የቲም ልጅ ይዤው መለሳለሁ አሉ። ይህ ይዘው አላህ በረከት ያደርግልን ይሆናል እና ክፍል አምስት በዚሁ አጠናቅቃለሁ። ከክፍል ስድስት ደግሞ አብረን እንቀጥላለን ማለት ነው። ሁላችሁም ለሸር ላይክ በማድረግ ቤተሰብ ሁኑ። ደስ ያላላችሁ ዲስላይክ፣ ደስ ያላችሁ ደግሞ ላይክ አድርጉ። ባይ ባይ ወዶች፣ እየወዳችኋለሁ። አለ ሀገራችን ሰላም ላ አድርግልን። አላ ስብሃኑ ወታአላ ይጠብቀን ይጠብቃችሁ ማለት ነው። አመሰግናለሁ።